ሰላም ሰላም፣ ጤና ይስጥልን እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። እጅህን ስጥ። አሁን ገና ጦርነት ተጀመረ። ገና ምን አይታችሁ? ይሄማ ቅምሻ አልያም ጉርሻ ነው። እስራኤል ሆይ፣ አሜሪካም ስሚ፣ ላልሰማም አሰሚ። የእስካሁን ተኩሳችን የማንቂያ ደወል ማስገንዘቢያም፣ ማስጠንቀቂያም መቆያ ዳረጎት ነው። አያቶላህ አሊ ካሜኒ የእስራኤል አይሮንዶም የብረት መከላከያ ጋሻ አቅም ያነሰው ይመስላል። የኢራን ሚሳይሎችና የፋታ ድሮኖች ሹልክ ሹልክልክ ፉት እያሉ እየተምዘገዘጉ እየተወነጨፉ እስራኤልን ከግር እስከ ራሷ በሳት ዲና በሰዋን እያሳዩት የተፈጠረችበትን የተወለደችበትን ቀን እያስቆጠሯት ይገኛሉ። ኢራን እጅ እንድትሰጥ፣ አለበለዚያ ውርድ ከራሴ እናፈራርሳታለን። አይሁድ ጠል ሃይማኖታዊ መሪዋ የት እንደተደበቁ እናውቃለን፣ ግን መግደል አንፈልግም አሉ የነጩ ቤተ መንግሥት አለቃ ዶናልድ ትራምፕ። ከዛም ኢራን እጅ እንደማትሰጥ ለተናገሩት የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ምን እንደሚሉ ሲጠየቁ፣ መቼስ ሌላ ምን እላለሁ፣ ትራምፕ መንገዱን ጨርቅ ያደርግለት፣ መልካም እድል ይሆንለት እንጂ በማለት መለሱ። አሜሪካ ኢራንን ለመምታት እያሰበች ስለመሆኑ የተጠየቁት ዶናልድ ትራምፕ ላደርገው እችላለሁ፣ አላደርገውም ይሆናል ማለት፣ የማደርገውን ሁሉ ማንም አካል ሊያውቅም ሊገምትም አይችልም አሉ። የዩናይትድ ስቴትስ ጦር በጦርነትና በሰላም ላይ ማንኛውንም የትራምፕ ውሳኔ ለመፈጸም ተዘጋጅቷል ሲል ሄግዝ ተናግሯል። እስራኤል የኢራንን ቀይ ጨረቃ ሕንፃ ስለማቃጠሏ ተሰምቷል። ኢራን በጊዜያዊነት የኢንተርኔት አገልግሎት እንደምታቋረጥና ዋና መንስኤውም ጠላት በዜጎች ሕይወትና ንብረት ላይ የደቀነውን አደጋ ለመከላከል ነው በማለት አሳውቃለች። የእስራኤል ጦር የሀገሬው ነዋሪዎች ራሳቸውን ከጥቃት ለማዳን ከጥቃት ለመከላከል ከተጠለሉበት ስፍራ ለቀው እንዲወጡ ትዕዛዝ ሰጥቷል። ምክንያቱ በውል ባይታወቅም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቢሯቸው ውስጥ ባደረጉት ንግግር እስራኤል በኢራን የኒውክሌር ጣቢያና የባሊስቲክ ሚሳይል ጦር መሳሪያ ስጋትን ለማስወገድ ደረጃ በደረጃ እየገሰገሰች ነው ብለዋል። የኢራኑ ጠቅላይ መንፈሳዊ መሪ አያቶላ አሊ ካሜኒ የትራምፕን ጸባጫሪ ተንኳሽ ንግግር በመተቸት የኢራን ህዝብና ታሪኳን በውል የማያውቁ እውቀት የጎደላቸው ግልቦች ይህንን ታላቅ የተከበረ የሺህ ዘመናት ባለታሪክ ህዝብ እንዲህ በጸያፍ ባስፈሪ በተራ ቋንቋ ይናገራሉ የሆነው ሆኖ የኢራን ህዝብ እጅ አይሰጥም ብለዋል የእስራኤል ጦር ሐምሳ የእስራኤል ጀቶች ቴሄራን ላይ በአንድ ጀምበር ብቻ ሀያ የሚጠጉ ኢላማዎችን መምታቱን የገለጸ ሲሆን የጦር መሳሪያ ማከማቻዎች፣ ጥሬ እቃዎች፣ ወታደራዊ ተቋማትን እንዲያፈራረሰ ከጥቅም ውጭ እንዲያደረገ ገልጿል። ከአስር ሚሊዮን በላይ ሕዝብ የሚኖርባት ከተማ ትሄራን መንገዶቿ፣ አደባባዮቿ ሁሉ ከየቤታቸው ወጥተው ለመሸሽ በሚሞክሩ በዛ ያሉ ሰዎች ተጥለቅልቃለች። የእስራኤል አየር ኃይል የኢራንን የፖሊስ ዋና መስሪያ ቤት ማውደሙን ገልጿል። ኢራን በትሄራን የሚገኘውን የሲውዘርላንድ ልኡካን በሀገሪቱ ውስጥ የዩናይትድ ስቴትስን ተወካይ በመጥራት የትራምፕን ንግግር በተመለከተ ማብራሪያ ለመጠየቅ ስለ መጥራቷ የኢራን ሚዲያ ከፊል ኦፊሻላዊ መኸር የዜና ወኪል ዘግቧል። ቀደም ሲልም የጀርመን አምባሳደርን ጠርታ የጀርመን ቻንስለር ፍሬድሪክ ሜርዝ አስከፊ ንግግር ለመቃወም መጥራቷም ይታወሳል። የኢራን ብሔራዊ ዘብ ኃይሎች በሰጠው መግለጫ ሴጅል የተባለ እጅግ በጣም ከባድ ረዥም ርቀት የሚምዘገዘግ ባለ ሁለት ደረጃ ሚሳይል መተኮሱን ተናግሯል። ከዚህ ጋር በተያያዘ በእስራኤል ምድር በፍርሃት ውስጥ ባለው የገሃነም ህይወት በዘገየ የሞት አፋፍ ላይ መቆየት አስፈላጊ አይመስለንም፣ እናም አካባቢውን ለቃችሁ ውጡ በማለት ዛሬም በድጋሜ ማሳሰቢያብ ማስጠንቀቂያም ሰጥቷል። የኢራኑ ብሔራዊ ዘብ ወደ ሙሉ ጦርነት የመግባት እድሉም የሰፋም የከፋም የተንሰራፋም ዘጠና በመቶ ያህል ነው። ትራምፕ የኢራንን ከርዕሰ መዲናዋ መቶ ኪሎ ሜትር ርቀት ላይ የሚገኘውን የፎርዶን የኒኩሌር ማብላያ ጣቢያን ለማደባየትም ይሁን ጦርነት ለማወጅ የኮንግረሱን አብላጫ ድምፅ ማግኘት አለባቸው ሲሉ የሪፐብሊካኑ ህግ አውጪ አስጠነቀቁ። ይህ ካልሆነ ግን አሉ፣ ህግ አውጭው የአሜሪካን ህገ መንግስታዊ ስርዓት መጣስና ኢራንንም ሆነ እስራኤልን ወደ ባሰ ትርምስ፣ መተላለቅ ውስጥ ከማስገባት የዘለለ አንዳችም ፋይዳ የለውም አሉ። የኢራኑ የውጭ ጉዳይ ምክትል ሚኒስትሩ ማጂድ ታክ ራባንች አሜሪካ ከእስራኤል ጎን ተሰልፋ ከወጋችን ያልጠበቀችው ያልገመተችው ጠንካራ ጸፋ ይገጥማታል ብለዋል። ምናልባትም እኮ ልክ እስራኤል አንድም ቀን የኒኩሌር ጦር መሳሪያ አለኝ ብላ ተስቷት እንኳን ተናግራ ተንፍሳ እንደማታውቅ ሁሉ ኢራንስ በድብቅ የኒኩሌር ታጣቂ ሆና ብትገኝስ? መቼም አያደርስ ነው። የሰይጣን ጆሮ ይደፈን፣ የሰይጣን ጆሮ አይስማ። አሜሪካ በኢየሩሳሌም ያለውን ኤምባሲና በቴል አቪቭ የሚገኘውን ቆንስላ ጽሕፈት ቤት ጥርቅም አድርጋ ዘግታለች። ብዛት ያላቸው አሜሪካውያን ጎብኚዎችን ጨምሮ በአየር፣ በአውቶቡሶች፣ በመርከብና በጀልባ በአጠቃላይ በተገኘው የትራንስፖርት አማራጭ ሁሉ ተጠቅመው እስራኤልን ለቀው ለመውጣት በቋፍ ላይ ናቸው። ይህ በእንዲህ እንዳለ ኢራን በሀገሯ በተለያዩ አካባቢዎች ከተሞች ውስጥ ራሳቸውን አመሳስለው ሌሎችም ከይታ ተደብቀው ከይታ ተሰውረው ለእስራኤል ከፍተኛ የስለላ ስራ ሲሰሩ የነበሩ ሰዎችን ከዩኒቨርስቲዎች ሳይቀር በርካታ ሰላዮችን ይዣለሁ፣ ክስም መስርቻለሁ ብላለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው ለመጀመሪያ ጊዜ የስለላ ኃላፊውን በይፋ መቃወም፣ ኢራን የኒኩሌር ጦር መሳሪያ እየሰራች አይደለም ሲሉ የብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ያደረጉትን ግምገማ ውድቅ አድርገውታል፣ አብጠልጥለውታል። የምትናገረው ነገር ሁሉ ፈጽሞ አይገባኝም፣ አይጥመኝም፣ ግድም አይሰጠኝም። እኔ እስከማውቀው ድረስ ግን ኢራን ኒኩሌር ለመ መታጠቅ ጫፍ ላይ መድረሷን ነው ብለዋል ትራምፕ። መልሰው ደግሞ ኢራን በረስታችን በይዞታችን በመሬታችን ላይ የተመረጡ ኢላማዎችን በተሳካ ሁኔታ ለመምታት የሚያስችል የጦር ጭንቅላት ለመገንባት እስከ ሦስት ዓመት ይፈጅባታል ማለታቸውን ሲኤንኤን ዘግቧል። በዚህ ሁሉ መካከል ቻይና፣ ሩሲያና ፓኪስታን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ጦርነት ላይ ለመምከር አስቸኳይ ስብሰባ እንዲቀመጥ ማመቻቸታቸው ታውቋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናችሁን በቅነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ